እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ ውሸት ታሪክ ለህብረተሰብ እንዲደርስ ስለታለልን እኛም አሰላልፈን ወደ ህብረተሰቡ ስላቀረብን በጣም በዚህ ፕሮግራም ስፔሻሊ በአዲስ ምዕራፍ ላይ እምነት ሊታጣ ይችላል። መሳይና ደረጀ አራት ሺህ ዶላር ሊልኩላት ብያ ነገርኳችሁ። ጀምሬው ነው አራት ሺህ ዶላር ሊልኩላት ሁለት ሺህ ነው አንድ ሺህ ዶላር ሊልኩላት በሱ ረብሻ ጠ የመጀመሪያ ፊልሙ የተቃጠሉ በዛ በመሳይ ምክንያት ተቃጠ አይቃጠልም ነበር ፊልሙ። በህይወትህ ምን ጊዜ እንዳስፋት ትቁረጥ። የነገዋ ፀሐይ ምን ይዛ እንደምትመጣ አታውቅምና። ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምናላችሁ ውድ ተመልካቾቼ በምላሃሊን የዛሬው ቪዲዮ ከዚህ በፊት ባያቸኋቸው ጉዳዮች ላይ ያተኩራል። በቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ዛሬ በተዘጋጀው ቪዲዮ ሊሰራችሁ አብራችን ቆዩ። እኔ አዱኛ ዋቆ፣ የቀነኒ አዱኛ አባት፣ የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በሀገር ውስጥም በውጭም ያላችሁትን እየጠየኩኝ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 ድምፃዊ እንዳለም ዓለም ከ13 ቀን በኋላ ባለፈው ፍርድ ቤት ቀርቦ ነበረ። አዲስ መረጃ ፍለጋ ላይ ነን እና ለጊዜው ድጋይ ማረፊያ ቤት በማለት ተመልሷል። በሰዓቱ ሲወራ የነበረው የአዲስ አበባ ፖሊስ እና የኦሮሚያ ፖሊስ በዚህ ምክንያት ግጭት እንደፈጠሩ ነው። የአዲስ አበባ ፖሊስ ምርመራ አድርጋለሁ፣ ጉዳዩን እስከጨርስ ድረስ ማረሚያ ቤት ማረፍ አለበት። የኦሮሚያ ፖሊስ ደግሞ ዋስ መውጣት አለበት፣ ይሄ በባልና በሚስት የሚያጋጥም ችግር ነው ነበር ያለው። በሁለቱ ጉዳይ ላይ ያለው እንዳለ ሆኖ እሱ ግን ማረፊያ ቤት ይቆይ ነበር የተባለው። የኦሮሚያ ፖሊስ እና የአዲስ አበባ ፖሊስ በዚህ መልኩ ውዝግብ መግባታቸው ህብረተሰቡን ቢያስቆጣም ፍትህ ለቀነኒ ምክንያቱም ልደቷን ልታከብር የደገሰች ለብዙ ነገር እራሷን ያጭች በአጭር የቀረች የቀነኒ ነብስ ፍትህ ትፈልጋለች። አንዳንድ ጊዜ ከልቃሽም ጎን ከገዳይም ጎን መሆን ይከብዳልና ለሀቅ ብንናገር ስለ እውነት ብናወራ ጥሩ ነው። የቀነኒ የቅርቢ ተጠሪ የሆነውም እንዲህ ሲል ተለምጧል። እኔ በሰዓቱ አልተጠራሁም። እኔ በሰዓቱ እዛ ብደርስ ጥሩ ነበረ። ችግሩ ከተፈጠረ በኋላ ወድቃለች ከተባለም የወደቀችበት ቦታ ላይ ተጣልተውም ከሆነ እዛው ቦታ ላይ ብደርስ ጥሩ ነበር። ቀነኒ ራይድ ስጠራ እንኳን እኔ የምልክላትን ነበረ አምና የምትሄደው እንኳን እሷ አንዱ አለምን። ዛሬ ላይ ግን ይበሳጫል ይናደዳል በመባል ሁሉም ተደብቆ እኔ ሲሄድ ቤቱ እየተጸዳ ነበረ ያገኘሁት፣ በወንድሙና በአጋዣቸው ይህ መሆኑ በጣም ከፍቶኛል። ቤቱ ተዘግቶ ምርመራ መደረግ ነበረበት። ለም ሌላ የአደጋ ጊዜ ተጠሪ ማን ነው ተብሎ ይመዘገባል። አንድ ሰው የአደጋ ጊዜ ተጠሪው እኔ እኮ አንዱ አለም ራይድ ከፈለገ ስልካችን መጣራ ስለሚችል ማለት ነው። ራይድ ከፈለገ ሌላ ሰው ተደውሎ እሱ የሚንቀሳቀስበት ራይድን እንትን አያደርግለትም ኦርደር አያደርግለትም። ቀነኒ ኔ ከደውላ አንዱ ዛሬ መኪናው እንደዚህ እንደዚህ ስለሆነበት ያንተን ልጆች ላክለት ራይድ ብላኝ ልኬ የኔ እኔ ልክለትን ራይድ የሚያምን ልጅ ነው እሱ ራሱ ማለት ነው። እሷ የሆነ ቦታ ስትሄድ መሄድ የምፈልግበት ቦታ ራይድ እኔ ነኝ ኦርደር አድርጌ ላብ እኔ ባዘዝ ኩላ ራይድ ነው የምትሄደው አይደለም። አሁን ትናንትና የተነገረው ማናጀር የሚለፈልፈው ማናጀር ሳይሆን የኔ ጀስት እኔ አደጋ ደረሰ አለ። እኔ የእሷ አደጋ ተጠሪ ነኝ። ለምንድን ነው ለእኔ ያልተነገረኝ? ይሄ ነው አሁን አንዱ መመለስ ያለበት። እኔ አሁን እኔ ብደርስ ኖሮ አሁን ወይንም ደግሞ ለእህቱ እህቷ ብትደርስ ኖሮ ይሄ አሁን የምናወራው ነገር ሁላ አይኖሩም። ለምን ልንደበቅ ቻለን? ይሄን ለራሳችሁ መልሶታ። አሁን እኮ ሌላ ነገር አለ። ስለዚህ ከተደበቅን በኋላ እነሱ እዛ ጋር ያለ እኔ ማምነው መቼም፣ አልፈራው ማንም ፊት ቆም የምናገረው ለኔ ያልተነገረኝ ለማ ቶሎ ፎቶ ነው ይናደር ወይም ደግሞ ይሰማዋል፣ ስለዚህ ምናምን ተብሎ ሳይሆን አሻራ ለማጥፋት ነው ብዬ ነው ማምነው ኢንሾርት ገባችኋል ስለዚህ አንደኛ እዛ ጋር ስብ በርቅ እኛ መጠራት ነበረብን አልተጠራንም ሁለተኛ ቤቱ ታሽጎ ምርመራ አልተካሄደበትም አይደለም ታሽጎ ምርመራ ሊካሄድበት የኔ ሲስተር ቀድማ ስደርስ እዛ አካባቢ ቤቱ መውጫና መውረጃው እየታጠበ ነበረ በማን በሰራተኛዋና በ ወንድምየው እንግዲህ ማለት አሁን ብዙ ነገሮች ውስጣችን ጥያቄ እየጫሩ የሚሄዱ ስላሉ ጭምር ነው የምነግራቸው። እና ለማንኛውም ይሄ አሁን እዚህ ጋ ያለው ለፖሊስ የምንተው ለፖሊስ ትተን ልጅቷ ከዛ ከወደቀች መፈንዳት አለባት ጭንቅላቷ፣ የተለያየ ጉዳት ሊደርስባት ይችላል ብዙ ነገር፣ ያን ነገር ግን ስላላየው አላመንኩም። ተግባባናል። አንተም ብትሆን እንደዚህ አይነት አደጋ ሲደርስ ቤት ውስጥ ከደረሰ አለም ውጭ ቤት ውስጥ እንኳን ከደረሰ ፖሊስ ጠርተህ ና ዩሉኝ ነው የምትለው እንጂ ነፍተህ ነገ እስር ቤት የምገባበት ምክንያት አለ እንደ። ዞሮ ዞሮ አትሊስት ይሄ የፖሊስና የሆስፒታል ነገር ፓራሌል መሄድ አለበት ቢያንስ ማለት ነው። በያለፈው ሳምንት የተላለፈው ፕሮግራም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 በጣም ይቅርታ ብለዋል። ጉዳዩ እኛ ጋ የደረሰው ከአንድ ወር በፊት ነው፣ ግን የሶስት ወር ጉዳይ ነበረ ይህ ፕሮሰስ ሲሆን እኛ ሳናውቅ ጥፋት ተጥፍተናል እና ይቅርታ ብለዋል። እውነቱ በዚህ መልኩ ተግበስ ብዙ ይሆን ወይንስ ምን እየተፈጠረ ይሆን? ከዛ በኋላ የተለያዩ ዶክመንተሪዎች ተሰሩ፣ መረጃዎችም ወጡ። በእውነታው የት እንዳላናቅም። ሆኖም ግን የብርቱካን ጉዳይ ፊልም ቢመስልም ግን የጠፉት የደምቢዶሎ ዩኒቨርሲቲ ተማሪዎችን ድጋሚ የት ናቸው እንዲባል ምክንያት ሆኗል። ለነሱ መሳይና ደረጀ አራት ሺ ዶላር ሊልኩላት ብያን ነገርኳችሁ፣ ጀምሪ ነው አራት ሺ ዶላር ሊልኩላት፣ ሁለት ሺ ነው አንድ ሺ ዶላር ሊልኩላት በሱ ረብሻ የመጀመሪያ ፊልሙ የተቃጠሉ በዛም በመሳይ ምክንያት የተቃጠሉ አይቃጠልም ነበር ፊልሙ እነ መሳይና ደረጀ የላኩት ገንዘብ ፊልሙን አቃጠለው። ያፊል ያ ገንዘብ ሊላክ የነበረው ገንዘብ አሁን እዚህ ጋር አላወራሁም። ራሱን ደሞ ይቻለ መረጃ ሱ ይወጣል። ሱ እዛች ላይ ተቃጠለ። መዓዛ መሐመድ ግን ለምን ዝም አለች? በዚህ ጉዳይ ላይ ወጥታ ያለውን ነገር ተብራራ የተወሰነ እንቆቅልሹ የሚፈታ ይመስለኛል። ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። አስተያየታችሁ ጻፉልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። ሰላሙኑልኝ። ቻው